በልብ ድካም ተይዞ ሀክም ቤት ገብቷል ማለት ነው። በአሁኑ ሰዓት እያሳዝነ ሰው የለፋበትን መከራውን አይቶ ያመጣ ቤትን ሲያጣ አይገርማችሁም? በጣም ከባድ ነውና ብዙ ጊዜ ባልና ምስት ተቃራኒ ከሆነ ህይወት እንደሚታዩ ነው እና ህይወት እየተመሰቃቀለ ይሆናል። ለዛ ነው ብዙ ጊዜ ሰው ሰው ሳይቅ ባባ ማንነቱ ሳይቅ የሆነ ነገር ሲገባ አንዱ ይጎዳል። አንድ ወገን ለጥቅም ሲሄድ አንድ ወገን ደግሞ ለትዳር ሲሄድ ይጎዳል ማለት ነው። አይታችኋል። አሁን ሕሩት እዛ ቤት የተቀመጠችው ለጥቅም ነው ማለት ነው። ከባለቤት ተደብቃ ይሄ ትልቅ ነገር ስታደርግ ይሄ ትልቅ ሀብት ስታጠፋ ቤተሰብ ሙሉ ነው የተጎዱት። እና አቶ ግሩሜ አሁን ይሄ ቤት ለፍቶ ሰርቶ ጥሮ ነው ያመጣ። ህሩት ያመጣችሁ ብር እንኳን ቢሆን በእንትን ነው፣ ብድ ነው እሱ። ይሄ በወንጀል እየተሰራ ብር ስለሆነ ይሄ አይጠቅምም። ብመጣም የኃጢአት ብር ምንም አይጠቅምም። ዋጋ ብስ ነውና እንደዛ ነው ውዶቼ። የዛሬው ያሳዝናል እና ቤተሰብ ሙሉም ይሄ ነገር የሚያውቁ ነገር ምንም የለም። አቶ ግሩሜ ና ሊዲያ እንግዲህ ተከራይቶ መኖራቸው ነው። ካሁኑ በኋላ ቤት ስለሌላቸው አሁን ደሃ ሆኗል ማለት ነው የሀብታም ሰዎች በአንድ መጥፎ ሰው ምክንያት ደሃ ሆኑ እና ቤት ማጣት ማለት ከባድ ነው ውዶቼ፣ ቤት ማጣት ማለት ከባድ ነው። ሰው ለፍቶ ጥሩ ያመጣ ነገር ሲያጣ ያሳዝናል እና ህሩት በመጨረሻ ጊዜ መንገድ ላይ ወጥታለች፣ መንገድ ላይ ወርቃለች። አሁን ብዙ ስህተቶችን ሰርታለች፣ ብዙ ወንጀሎችን ሰርታለች። የሰውን የሰውን ገላ ማለት የሰውን ኩላሊት፣ ልብ፣ ሁሉ ነገር ትሸጠዋለች ማለት ነው ሰውን እያስገደለች ይሄ ደግሞ በጣም ከባድ ወንጀል ነውና አሁን ሄሩት ከተያዘች ከዚህ ምንም ማምለጥ አይለባትም። አሁንማ ማምላጫም የላትም ምክንያቱም ትያዛለች እሷ ግን የምትለው እኔ ላይ እጄ ላይ ያለው ብዙ ሚሊየ ነው ሚሊየን አለ እና ይሄ ብር ደግሞ ወደ ውጭ አስልካሉ ማስላክ አለብን ይጠቅመናል። ከዛ በኋላ ወደ ውጭ እናመልጣለን እያሉ ነው ከሳሚናት ጋራ ማለት ነው። ሳሚናትም ወንጀለኛ ናት። ሳሚ ይሄንን የማቁ ነገር የለም እናቴ ውጭ ሀገር ነው ያለችው ብርም እየላከችልኝ ነው እያለ ነው እሱ የማቁ ነገር የለም ግን ሳሜ ስታገት እራሱ እናቱ ነበረች እና ከሄሮቱ ጋራ ሳይስማሙ ሲቀሩ እና በዚህ ምክንያት ቀጣችሁ ማለት ነው። የሳሚን እናት እንጂ ከሳሜ ምንም የምትፈልገው ነገር የለም። እናቷ ለማስተማር ስትል ሳሚን ጎዳችሁ ማለት ነው እና ብቻ አሁኑ ሰዓት መንቀሳቀስ የለም እንደ ምንድን ነው እንደ ንግስት ሰውን የምታንቋሽሽ እንደዛ የምትሆነው ሴት አሁን ዛሬው ላይ መንገድ ላይ ብርድ ላይ ወድቃ ትገኛለች። ሩት ይሄ ይገባታል። ምክንያቱም በስራ በእጇ ነው ያገኘችው። ግን የተጎዱት ምስኪኖች የማቁት እንደዛ ነው። ብዙ ነገር አድርጋለች። የዋዳ እናትም የገደለችው ሄሩት ናት። ዛሬ እንግዲህ የሰራ የሰሩ ሁሉም ነገር ተጋልጧል ማለት ነው። ምግብ ራሱ የሚበሉ ነገርም የምረዳቸው ማኑ ዳግም ዳግምም ጥቅም አገኛለሁ ብሎ ወንጀለኛ ሆኗል። እሱን ተባባሪ ስለመባል መያዙ አይቀርም፣ እና እኔ ራሴ ፓርቼ የላታለሁ። ሜሪም ደግሞ ካልተጨመርኩ ከዚህ ሰዎች ለልጃችን ስንል ጥቅም እናገኛለን እና እኔም ከናንተ ጋር ልስራ እያለች ነው። ቢቀርባት ይሻላል። እና ልጅሽ ወልደሽ ብታሳድግ ይሻልሻል። ምክንያቱም የወንጀል ብር ምንም አይሰራላቸው። ምክንያቱም ይሄ ብር እንዴት እንደመጣ አይታወቅም፣ እና የወንጀል ነገር በቃ ሰውም እያስገደሉ የሰው ኩላሊት እየሸጡ የሰው ገላውን ምንድነው ገላውን እየሸጡ የሚመጣ ብር አይጠቅምምና ራሳቸቀን ራሳቸው ቀን ስራ ራሱ ሰርቶ ልጃቸውን ቢያሳድጉ ይሻላል። አሁን ዳግም ቆሽሿል። ይሄንም ማለት መቼ ሰማችና የዋዳንም እሷ እንዳሳበደች ይሄ ሁሉ ጉዳት እንዳደረሰችበት ሁሉም ነገር ተሰምቷል። በቃ ተጋልጧል ማለት ነው። የዛሬው እንደዛ ነው። እንደዛ ነው ውዶቼ። የዋዳን ግን እናቷን ራሷንም በህሩት ምክንያት ስታጣ በጣም አዘነች፣ አለቀሰች። እናቴን ያጣሁት በህሩት ምክንያት ነው አለች። በቃ የዋዳን እናት ያስገደለችው ሩት ናት። በጣም ያሳዝናል፣ የምር ያሳዝናል። በፊትም እኔ ጎዳና ላይ ነበርኩ ድጋሚም ደግሞ ጎዳና ላይ ወጥቻለሁ ብላለች። ሩት በስራ ነው ያገኘችው። ይሄ ነገር ባታደርጋው አቶ ጉሩሜም ትርፍርፍ ያለ ሀብት ነው ያለው። ጥጋብ ነው እንደዚህ ያደረጋት። በስራ ነው ያገኘችው፣ ግን ሌሎቹ ነው የተጎዱት። ዛሬ ቤት ቤተሰብ ተበታት ነው ስኖር በጣም ከባድ ነው ና የዋደን እንኳን ማህሌት ጋር ትወርቃለች ምን ይደረግ ከባድ ነው ና ዛሬ አንደኛ ሰርፕራይዝ ደግሞ ሳሚና የዋደን በፍቅር ወደቁ ማለት ነው ድሮም ይወደዱ ነበረ ግን የዛሬው ይለያል የዋደን በጣም ተደሰተች የሚወዳትን ሰው ስላገኘችው ሳሚ እኮ በፊትም እሱ አጠገብ ነበረ ስትታመም ጊዜ ራሱ የሚጨነቅለት ሳሚ ነበረ ሊዲያ ምንም ብትቀናም ብትቀናም ሳሚን ማግኘት አልቻለችም። ምክንያቱም ልብ ልብ ነው የሚገዛ እንጂ ብር አይገዛም። ሀብታም ነን ምን ነን የሚሉትም ዛሬ ባዶ እጅ ቀርቷል። አያችሁ በሀብት መመካት መጨረሻ ውድቀት ነው። በሀብት መመካት የለብንም። ምክንያቱም ሀብት ማለት ዛሬ አግኝተን ነገ የሚጠፋ ስለሆነ ምንም ማለት ከንቱ ነገር ነው። እና በሀብት ላይ ባንመካ ጥሩ ነው። ፈጣሪ ላይ መመካት ያለበት ሰው ብኖር እግዚአብሔር ላይ መመካት ነው። እሱ ነው የዘላለም ሀብታችን እግዚአብሔር ስለሆነ ነው። እና ውዶቼ ዛሬ እንግዲህ የዋዳን ተደስታለች። ምንም ቢሆን እናተን ብታጣም፣ ህይወት ህይወቷም ተበላሽቶ ነበረ። ራሷን አታ ነበረ። ራሷን ማጣት ማለት ደግሞ ፍሬን የበጠሰ መኪና እንደማለት ነው። ነው እንደዛ ቢሆንም ግን እግዚአብሔር ይመስገን እንድናለች። ዛሬ ደግሞ ደስተኛ ሆናለች። ከሳሚ ጋራ ሲሆኑ የበለጠ ደስተኛ ይሆናሉ። ነው እንደዛ ነው እና በጣም ደስ ይላል። የህሩትም ደግሞ ተይዛ የስራ ነው የእጇን ስታገኝ ሁላችንም ደስተኛ እንሆናለን። ብዙ ሰው አሰቃይታለች፣ የሰው የብዙ ህይወት አጥፍታለች እና እስር ቤት ይገባታል። የሳሚ እናትም እንደዛ። ሳሚ ግን አሁን በጣም ያዝናል፣ ይሄ ነገር ስሰማ የእናቱን ስራ ስሰማ በጣም ያዝናል እና እንደዛ ነው። ሊዲያም ሳምታለች እናቷ ምን አይነት እናት እንደሆነች ወንጀለኛ እንደሆነች የሰውን ህይወት እያጠፋች ኩላሊት የምትሸጥ የየዋደን እናትም እንደገደለች እንዳስገደለችው የዋደንም እንዳሳበደችው ብዙ ነገር እንዳደረገችው ብዙ ነገር አድርገህ ብር እንደምታመጣ ማህሌት፣ ለሊዲያስ ነገሮቹ ማለት ነው። እና ቢሆንም ግን ሊዲያ ታውቅ ነበር እኮ ሩት መነተ የዋዳን የሆነ ነገር እንዳደረገችው ታውቅ ነበረ። እማዬ፣ የአንቺ እጅ አለበት ማለት ነው። የዋዳ ህመም ምክንያት የሆነ አንቺ ነሽ እያለች ነበር እና ዛሬው ደግሞ ይሄው ቢሆንም ግን የዋዳ በመዳና እኔ በጣም ደስተኛ ነኝ። ሁላችንም ደስተኛ ነን፣ እና ፈጣሪ መስገን ግን ሄሩት የእጇን ነው ያገኘችው። ገናም ደግሞ ከዚህም በላይ ትሰቃያለች። ውዶቼ እንደዛ ነው ክፍለ አምሳ ይሄ ነበረ። ክፍለ አምሳ አንድ እስከምንለቀቅ ዳና ሆኖ ላይክ ስክራብ አድርግ።